አሰላሙ አሌይኩም ወረህመቱላይ ወረካቱ ውድ የኢግራሚቱ ቤተሰቦች እንዴት ናችሁ? ሰላም ናቸው ሆይ ከኔ ጋሉ አልሐምዱሊላ አባይም እናንተ እንዴት ናችሁ? ሁሉ ሰላም። ዛሬ የመጣው እንግዲህ በመዳም ቤት የምሰራ አንዲት ኢትዮጵያውያን ክሎሮክስና ይሄንን የጭቃውን ሳሙና ይሄን ደግሞ ፍሩም የምናጸዳበትን አቀላቅላ በማጽዳት ራሷ ህይወቷ አልፏል ይባላል። እና የመዳም ቅመም ከዚች ላይ ህይወት ማለፍ የተነሳ እናንተ ራሳችሁን ጠብቁ። አንድ ሰው ሽንት ቤትም ሆነ ቤትም ሲያጸዳ ማጽዳት ያለበትን ነገር ልንገራችሁ። በጅፍ ከሆነ በጅፍ፣ በክሎሮክስ ከሆነ ክሎሮክስና ሳቡን ብቻ ጨምራችሁ፣ አለበለዛ ላኪን ዘይት ምናምን ሲሞላብን ውሃ አልሄድም ሲለን ሲታጎርብን፣ የምናደርገው ይሄ እንትኑ ነው። ፈለሽ ፍላሽ ነው ስሙ። እሱ በጣም ነው የሰው ልጅ የሚጎዳው በጣም ነው የሰው ልጅ ህይወት የሚገለው። ስንቶቻቸውን የመዳም ቅመሞችን ህይወት ያሳለፈ ይሄ ፍላሽ የሚሉት አሲር ነው ማለት ነው። አሲር ነው ከተለው፣ ውሃ ሞልቶብን እንኳ አልሄድ ብሎን እዛ ላይ ስንደፈው እንዴት ነው የሚጨሰው እንዴት ነው ሳት እንቢንባለቅ ልክ ሳት ውሃው ላይ ኮስ ንደፋው በቃ እሳቱ ነው ቡልቅ ቡልቅ ይም በሩቅ ሆነ ነው እኮ እንደፋ አስባችሁታል በሩቅ ሆነ ነው እንደፋ ይህን ነገር ታዳ እያያችሁ ወዴት ወዴት ነው ምን ተይሩ እ ወዴት ወዴት ወዴት ነው መሄድ ያዛችሁት በጣም ነው የሚያሳዝነው ከምንም በላይ አረ፣ አስተውሉ ቤተሰብ፣ የእውነት አስተውሉ፣ አስተውሉ። ስታጸዱ ምንም ያክል መዳሜ ትቆጣኛለች፣ መዳሜ አልጸዳም ትለኛለች። በአና ትዛዘቅ፣ በክሎሮክስ ሀታቅ፣ አላጥብላትም። እናንተማ ትጠቡላት። ለምን ልባችሁ ነው የሚቃጥለው? ደግሞ አትፎው መዳሞችን ከፈራች መጫወቻ የሚያደርጓችሁ መጫወቻ ክሎሮክስ ክሎሮክስ ነው ማጽዳት ያለባቸው። ጅፍ ጅፍ ነው ፈለንሽ ፈለንሽ ነው። ዲቶል እና ክሎሮክስ እንኳን ብታደባልቁ ችግር የለም። ዲቶል እና ክሎሮክስ አደባልቁ፣ አዲ ችግር የለውም። ዲቶል እና ጅፍ አደባልቁ። ፍላንሽ ግን ለቤት ማጽዳት፣ ለሽንት ቤት ማጽዳት እንዳትጠቀሙ። ፊላንሽ የምትጠቀሙ ዘይቱ ታጉሮ ታጉሮ አልሄር ስለት ያንን እንደውም የሚያቅ የሚያቅሰማቸሁ ነው እንጂ የሚደፋው እኛን ድፉን ይባላል። ድፍ እንኳ ተብላችሁ እንደዚህ እንደ ክሎሮክስ እንደ ውሃ መርፋት እንደዚህ አጎምብሳችሁ ድፍት ካደረጋችሁ እናንተውም ትያያዛላችሁ። እሳቱ እንደዚህ እኮ ነው የሚቧለቀው። እሳት ነው ፍላሽ። በጣም እሳት ነው። ራሳችሁን ጠብቁ። የዚች ልህይወት አሟሟት በጣም የሚያሳዝ ነው። ቅጥል ብላ በጣም የሚያሳዝ ነው። ለስራ ወጥተን ራሳችንን መግደል እስከ መቼ ድረስኛል። ኢትዮጵያኖች ራሳችንን የማንጠብቀው ለምን? ለምን እንዲህ ይሆናል? በመዳም ቤት ህይወቷን አጠፋች። ይሄ ወሬ ነው። በመዳም ቤት ሞተች ደፋ ቀና ስትል፣ ወሬ ነው አይባልም። ለቤተሰቦቻችን እንኳን ናስብ። እኔ በጣም ነው ያሳዘነችኝ። ይህኔ እናት ይህነ ቁርሷን ብልት አይሆን ይህን ምን አልማ አይሆን። ብዙ አላማ ይኖራታል። ብዙ ነገር ሊኖራት ይችላል በውስጧ ያልተናገረችው በሆዶ መቃያዘች ይኖራል፣ ግን ዛሬ ላይ ያለፈች በጣም ነው ያሳዘነች። የመዳሜ ሽንት ቤ ስታ ለማንኛውም ካሁን በኋላ ለአዲስ አረብ ሀገር ለሚመጡ ኢትዮጵያኖች ሸራ አድርጉ፣ ይህንን ቪዲዮ ሸራ አድርጉ። ሳያውቁ መጥተው ፍላንሽን ድፉ፣ እዚህ ጋር ቢሯቸው ወስደው ሲደፉ ውስጥ ተራሳቸው ይቀጠላሉ። ፍላንሽን በጣም ፍሩት፣ እንደውም ምልክትን አረግላቸዋለን። ይህ ፍላሽ የሚለው ይሄ ነጩ ማለት ነው። ከክሎሮክስ በታች ያለው የሰው ልጅ ገዳይ የሰው ልጅ አቃጣይ ነው። ይህ ሲደፋ በሩቁ ቶሎ ትገፍቱ እና ደፍታችሁ፣ ያንን ክላስ የደፋችሁበትን ክላስ ዘግታችሁ መውጣና ያለባችሁ። እዛ ለደቂቃ መቀመጥ የለባችሁ። የኔ እናት በጣም ያሳዘነችን። መጽናናትን ለቤተሰቦቿ እንግዲህ በጣም አሳዝናኛ ያለ ኢትዮጵያዊ በመሆኗ ደግሞ ሬሷ ወደ ሀገር እንዲገባ ሁላችንም መተባበር ግድ ይለናል። እኛ ኢትዮጵያኖች ግዴታ መተባበር አለብን። ካልተባበርን ማን ይደርስልናል? እኛ የመዳም ቅመሞች እርስ በርሳችን ካልተባበርን ማን ይደረስልን? እና ፍትህ፣ ፍትህ ብያለሁ። ሀባይት ለዚች ለእህታችን ፍትህ በሉ። በጣም ነው ያሳዘኑት።